ምዕራፍ አምስት የጠለል ምስሎች እና ጠጣር ምስሎች። በዚህ ምዕራፍ ላይ ያው ስለ ጠለል ምስሎች እና ስለ ጠጣር ምስሎች ነው የምናየው። የመማር ማስተማር ውጤቶች የሚለው ምንድን ነው? ይህኛውን ምዕራፍ ተምራችሁ ከጨረሳችሁ በኋላ ማወቅ የሚጠበቅባችሁ ነገሮች ምንድን ናቸው የሚለውን ነገር ነው የዘረዘረው። የመጀመሪያው ላይ የማዕዘናዊ አንግሎች ምንነትን ይገነዘባሉ። ማለት ይህኛውን ምዕራፍ ተምራችሁ ከጨረሳችሁ በኋላ ማዕዘናዊ አንግል ምን ማለት እንደሆነ መመለስ ይጠበቅባቸዋል ወይም ደግሞ ስለዚህ ነገር ማወቅ ይጠበቅባቸዋል ማለት ነው። ማዕዘናዊ አንግል ምን እንደሆነ ማዕዘናዊ አንግሎችን ማስላት ወይም በስዕል ማሳየት፣ የነጥቦችንና የነጥቦችን ቀጥታ መስመሮችንና ጠለሎችን ምንነት መረዳት። ነጥብ የሚባለው ምንድን ነው? ቀጥታ መስመሮች የሚባሉት ምንድናቸው? ናቸው የጠለል ምስል የሚባሉት ምን አይነት እንደሆኑ ትረዳላችሁ። የሬክታንግሎችንና ካሬዎችን መጠነ ዙሪያ መጠነ ዙሪያና ስፋት ማስላት። የሬክታንግሎችን የካሬዎችን ዙሪያቸውን እና ስፋታቸውን ታሰላላችሁ። የጠጣር ምስሎችን ምንነት ይገነዘባሉ። ጠጣር አሁን ደግሞ የጠጣር ምስሎች ጠጣር ምስሎች የሚባሉት ምን አይነት ናቸው የሚለው እናያለን። የጠጣር ምስልና የጠለል ምስል ልዩነታቸው ምን እንደሆነ ትረዳላችሁ፣ እና እነዚህን የጠጣር ምስሎችን ሞዴላቸውን ሰርታችሁ ታሳያላችሁ ማለት ነው። ያንን የጠጠር ምስል ስለ ጠጠር ምስል ትማራላችሁ ታውቃላችሁ። ከዛ ያንን የጠጠር ምስል የሚመስል ስዕል ወይም ደግሞ ሞዴል ትሰራላችሁ ማለት ነው። አምስት ነጥብ አንድ ማዕዘናዊ አንግል በሶስተኛ ክፍል በሂሳብ ትምህርት ስለ ትይዩና ተቋራጭ መስመሮች ስለ ትይዩና ተቋራጭ መስመሮች፣ ስለ ሬክታንግል፣ ካሬ ፓራሌሎግራም፣ ትራፒዜም እና ክብ የተወሰነ ነገር ተምራቸዋል። አሁን በአራተኛ ክፍል ከምትማሯቸው የጠለል እና ጠጠር ምስሎች ውስጥ በዚህ ንዑስ ምዕራፍ ስለ ማዕዘናዊ አንግል ምንነትና አሰራር ወይም አመሰራረት ትማራላችሁ። ያው ከዚህ በፊት በሶስተኛ ክፍል ላይ ትይዩ መስመር፣ ተቋራጭ መስመር የሚባሉት ምን ማለት እንደሆነ አይታችኋል። ትይዩ መስመር ማለት ለምሳሌ ሁለት መስመሮች ቢኖሩ እነዛ ሁለቱ መስመሮች የማይቋረጡ ከሆነ ትይዩ መስመር ተብሎ ይጠራሉ። ተቋራጭ መስመሮች የሚባሉት ደግሞ ሁለት መስመር ቢኖር አንዱ ሌላውን አቋርጦ የሚያልፍ ከሆነ ቋርጦ የሚያልፉ ከሆነ ተቋራጭ መስመሮች ናቸው። እናም ስለ ሬክታንግል ምስሎች አይታቸዋል። ስለ ሬክታንግል ማለት ሁለት ጎናቸው ናቸው እኩል የሆነ ባለ አራት ጎን ምስል እንደሆነ አይታቸዋል። እነዚህ ካሬ የሚባሉት ደግሞ አራቱም ጎናቸው እኩል የሆነ ምስል እንደሆነ አይታቸዋል። እናም ስለ ትራፒዜም፣ ስለ ክብ፣ ስለ እነዚህ ነገሮች የተወሰነ ነገር ተምራቸዋል። በዚህኛው በአራተኛ ክፍል ደግሞ ስለምንድን ነው የምትማሩት? ከምትማራቸው የጠለልና ጠጣር ምስሎች ውስጥ በዚህ ንዑስ ምዕራፍ አምስት ነጥብ አንድ ላይ ስለ ማዕዘናዊ አንግል እናያለን ምን ማለት እንደሆነ፣ እናም ደግሞ እንዴት መሳል እንችላለን ወይም እንዴት መመስረት እንችላለን የሚለውን ትማራላችሁ ማለት ነው። ተግባር አምስት ነጥብ አንድ ያው ከዚህ በፊት የተማራችሁትን ለማስታወስ ነው። በጋራ የሚሰራ ወይም ጥንድ ጥንድ ወይም ሶስት ሶስት በመሆን የሚሰራ ይላል። ያው ግሩፕ ሆናችሁ እንድሰሩ ነው። አንደኛ ላይ አንግል እንዴት ይመሰረታል የሚል ጥያቄ አለ። ከተወያያችሁ በኋላ መልሳችሁን ለክፍል ጓደኞቻችሁ አስረዱ ይላል። አንግል እንዴት ይመሰረታል? ሁለተኛ ላይ ደግሞ ሁለት ቀጥታ መስመሮች ሀና ለ ቀጤነክ ተቋራጭ መስመሮች ናቸው ማለት ምን ማለት ነው? መስመሮቹን ሳሉና ለጓደኞቻችሁ አስረዱ ይላል። እና እናም አንግል እንዴት ይፈጠራል የሚለውን በምናይበት ጊዜ ያው ከዚህ በፊት በተማራችሁት መንገድ አንግል? ሁለት መስመሮች በሚተላለፉበት ጊዜ ነው የሚመሰረተው። ሁለት መስመሮች ሲተላለፉ በሚኖራቸው የጋራ ነጥብ አማካኝነት አንግል ይመሰረታል ማለት ነው። ለምሳሌ ለምሳሌ እንደዚህ አይነት መስመር ቢኖር ከዛ ሁለተኛው መስመር ደግሞ ይሄኛውን መስመር እንደዚህ ያቋርጡ ቢያልፈው እንደዚህ ቢያቋርጥ፣ አሁን እነዚህ ሁለቱ መስመሮች እርስ በርስ ተላልፈዋል፣ ወይም ደግሞ አንዱ ሌላውን በማቋረጥ አልፏል ማለት ነው። እናም እነዚህ ሁለቱ መስመሮች የተገናኙበት ቦታ እዚህ ጋር የተገናኙበት ቦታ ምን ይሆናል? የመነሻ ነጥባቸው ወይም የጋራ ነጥባቸው ይሆናል፣ የጋራ መነሻ ነጥብ ይሆናል። ስለዚህ እንደዚህ የጋራ መነሻ ነጥብ ካላቸው ሁለት መስመሮች የጋራ መነሻ ነጥብ ካላቸው አንግል ይፈጠራል ማለት ነው በመካከላቸው። እዚህ ጋርም እንደዚህ ሌላ አንግል እናገኛለን፣ እዚህ ጋርም ሌላ አንግል እናገኛለን ሌላ ደግሞ እዚህ ጋርም ሌላ አንግል እናገኛለን ማለት ነው። ስለዚህ ሁለት መስመሮች በሚተላለፉበት ጊዜ በሚፈጥሩት የጋራ መነሻ ነጥብ አለ እና ያ የጋራ መነሻ ነጥብ ካላቸው ደግሞ በሁለቱ መስመሮች መካከል አንግል ይፈጠራል ማለት ነው። ስለዚህ ሁለት መስመሮች ሲተላለፉ አንግል ይመሰረታል። ሁለተኛ ጥያቄ ደግሞ ሁለት ቀጥታ መስመሮች ሀና ለ የሚባሉ ሁለት ቀጥታ መስመሮች ቢኖሩ እነዚህ መስመሮች ቀጤነክ ተቋራጭ መስመሮች ናቸው የሚባሉት ምን ሲሆን ነው? ቀጤነክ ሁለት መስመሮች ቀጤነክ ተቋራጭ መስመሮች ናቸው የሚባሉት አንደኛው መስመር ሌላውን በሚያቋርጥበት ጊዜ ወይም ደግሞ እነዚህ ሁለቱ መስመሮች ሲተላለፉ በመካከላቸው የሚፈጠረው አንግል ስንት ከሆነ? ዘጠና ዲግሪ የሚመሰርቱ ከሆነ ሁለት መስመሮች ሁለት ቀጥታ መስመሮች ሲተላለፉ ዘጠና ዲግሪን የሚመሰርቱ ከሆነ ወይም ማዕዘናዊ አንግልን የሚመሰርቱ ከሆነ እነዛ ሁለቱ መስመሮች ቀጤነክ ተቋራጭ መስመሮች ተብለው ይጠራሉ ማለት ነው። ስለዚህ ቀጤነክ ተቋራጭ መስመሮች የሚባሉት እነዛ ሁለቱ መስመሮች ሲተላለፉ ዘጠና ዲግሪን መመስረት የሚችሉ ከሆነ ነው ማለት ነው። ሁለት ጨረሮች የጋራ መነሻ ነጥብ ሲኖራቸው አንግል ይመሰርታሉ። እነዚህ ጨረር የሚባሉት ምን አይነት መስመሮች ናቸው? እነዚህ ጨረር የሚባሉት ምን አይነት መስመሮች ናቸው? እንደዚህ አይነት መስመሮች ናቸው። እንደዚህ በዚህኛው ሳይድ፣ በአንደኛው ሳይድ በመስመሩ በአንደኛው ሳይድ ላይ ወይም ደግሞ በአንደኛው ጫፍ ላይ እየቀጠለ ነው የሚሄደው። በአንደኛው ጫፍ ላይ እየቀጠለ ይሄዳል፣ መድረሻ የለውም፣ መጨረሻ የለውም። ግን በአንደኛው ሳይድ ላይ ምንድነው የተገደበ ነው ማለት ነው፣ መቀጠል አይችልም። እዚህ ጋር እዚህ ጋር እንደምታዩት ይሄኛው ሳይድ ላይ የተገደበ ነው መቀጠል አይችልም። ይሄኛው የሚያሳየው ደግሞ ይሄ መስመር ቀጥታ መሄድ እንደሚችል እየቀጠለ እንደሚሄድ ነው ማለት ነው የሚያሳየው። ስለዚህ ሁለት ጨረሮች ያው ጨረር የሚባሉት እንደዚህ አይነት ምስል ናቸው ማለት ነው። በሁለት ጨረሮች ወይም ደግሞ ሁለት ጨረሮች የጋራ መነሻ ነጥብ ሲኖራቸው አንግል ይመሰርታሉ። ለምሳሌ የሆነ ጨረር አንደኛው ጨረር እንደዚህ አይነት ጨረር ቢኖር ይሄኛው መነሻ ነጥብ ነው እዚህ ጋር ከታች ያለው ይሄኛው መነሻ ነጥብ ነው። እንደገና ሁለተኛው ሁለተኛ ጨረር ቢኖራል የሁለተኛውም ጨረር መነሻ ነጥቡ ይሄኛው ቦታ ቢሆን እና ሁለተኛው መስመር እንደዚህ ቢሰራ ቅርታ እዚህ ጋር መነሻ ነጥብ አለው የዚህኛው ጨረር እንደገና የሁለተኛውም ጨረር መነሻ ነጥቡ ይሄ ነጥብ ቢሆን እዚህ ጋር ያለው ነጥብ ቢሆን ከዛ ሁለተኛውን ጨረር ስንስል እንዴት ነው? ከዚህኛው መነሻ ነጥብ ላይ ተነስተን እንደዚህ እንስላለን ማለት ነው። አሁን እዚህ ጋር ሁለት ጨረሮች ናቸው ያሉት። እነዚህ ሁለት ጨረሮች መነሻ ነጥባቸው ወይም የጋራ መነሻ ነጥባቸው የቱ ጋር ነው? እዚህ ጋር ነው ያለው። ተመሳይ ወይም ደግሞ አንድ የጋራ መነሻ ነጥብ ነው ያላቸው። ስለዚህ ሁለት ጨረሮች የጋራ መነሻ ነጥብ ሲኖራቸው ምን ይመሰርታሉ? አንግል ይመሰርታሉ። እዚህ ጋር የሚፈጠረው ምንድን ነው? አንግል። በሁለቱ ጨረሮች መካከል አንግል ይመሰረታል ማለት ነው። ሁለት ጨረሮች የጋራ መነሻ ነጥብ ሲኖራቸው አንግል ይመሰረታሉ፣ ወይም ደግሞ ሁለት ቀጥታ መስመሮች ሲተላለፉ ሁለት ቀጥታ መስመሮች ሲተላለፉ አንግልን እንደሚመሰርቱ የተግባሩን ጥያቄ ስትሰሩ አብራርታችሁ ከሆነ ትክክል ነው ይላል እና እዚህ ጋር በምሳሌ መሰረት ተሰጥቶናል። የመጀመሪያው አንግል የሚፈጠርበት ምንድን ነው? ሁለት ጨረሮች የጋራ መነሻ ነጥብ ሲኖራቸው ነው። ይኸው እዚህ ጋር እንደምታዩት እዚህ ጋር አንድ የጨረር መስመር አለ፣ እዚህ ጋር ደግሞ ሁለተኛው አለ። እነዚህ ጨረሮች የሁለቱም የጋራ ነጥባቸው ወይም መነሻቸው የተጋር ነው፣ እዚህ ጋር ቀይ ያለችበት ቦታ ላይ ነው ማለት ነው። የጋራ መነሻ ነጥብ ካላቸው መሀላቸው ላይ የሚፈጠረው እዚህ ጋር ያለው አንግል ተብሎ ይጠራል። ወይም ደግሞ ሁለተኛው አማራጭ ምንድን ነው? ሁለት ቀጥታ መስመሮች ሲተላለፉ አያችሁ፣ እዚህ ጋር ይሄኛው ሃና ለቀጥታ መስመር እናገኛለን። ቀጥታ መስመር እናገኛለን። እንደገና ደግሞ ከተ እስከ ቸ ያለው ይሄኛው ሌላኛው ቀጥታ መስመር ነው። እና እነዚህ ሁለቱ ቀጥታ መስመሮች እርስ በርስ ተላልፈዋል። ማለት አንዱ ሌላውን አቋርጦ ነው ማለት ነው ያለፈው። ስለዚህ በዚህ ጊዜ በሁለቱ መስመሮች መካከል ላይ ምን ይመሰረታል? አንግል ይፈጠራል ማለት ነው። ያው ሁለቱ ሲተላለፉ ሁለቱም የሚገናኙበት ቦታ ይኖራል ማለት ነው። የሆነ የጋራ መነሻ ነጥብ ይኖራቸዋል እዚህ ጋር። ስለዚህ እንደዚህ ከመሰረቱ አንግል ይፈጠራል ማለት ነው። እንደዚህ እዚህ ጋር ሌላ አንግል፣ እዚህ ጋር አራተኛውን አንግል ማግኘት እንችላለን። እናም እዚህ ጋር ቀጥታ መስመር የሚባለው የቀጥታ መስመር የሚባለው ምን አይነት መስመሮች ናቸው? በሁለቱም ሳይድ፣ በሁለቱም ጫፍ ላይ እንደዚህ አይነት ምልክት ካለው ወይም ይሄ ምልክት የሚያሳየው ምንድን ነው? ይሄ ቀጥታ ጨረር፣ ይሄ ቀጥታ መስመር የሚቀጥል መስመር እንደሆነ የሆነ የተገደበ ሳይሆን መጨረሻ ያለው ሳይሆን ይሄኛው በሁለቱም በኩል መጨረሻ የሌለው እንደሆነ ያሳያል ማለት ነው። ጨረር በምንልበት ጊዜ ደግሞ በአንድ አቅጣጫ ብቻ ነው ምን የሆነው የሚቀጥለው በአንደኛው አቅጣጫ ወይም ደግሞ በአንደኛው ጫፍ የተገደበ ነው ማለት ነው። ስለዚህ ሁለት ቀጥታ መስመሮች ሲተላለፉ አንግልን ይመሰርታሉ። ወይም ደግሞ ሁለት ጨረሮች የጋራ የሆነ መነሻ ነጥብ ሲኖራቸው አንግልን ይመሰርታሉ። ሁለት ጨረሮች የጋራ መነሻ ነጥብ ሲኖራቸው አንግልን ይመሰርታሉ። ሁለት ቀጥታ መስመሮች ሲቋረጡ አንግልን ይመሰርታሉ እና እዚህ በምሳሌው ላይ ባለው መሰረት አይተነዋል። ሌላኛው ደግሞ ቀጤነክ ተቋራጭ መስመሮች የሚባሉት ሁለት ቀጥታ መስመሮች ሃና ለ ቀጤነክ ተቋራጭ መስመሮች ናቸው የሚባሉት ሲተላለፉ ማዕዘናዊ አንግልን የሚመሰርቱ ከሆነ ነው። አሁን ሀና ለ ሁለት ቀጥታ መስመር ቢሆኑ፣ ሁለት መስመሮች ቢሆኑ፣ ተቋራጭ መስመሮች ቢሆኑ አንደኛው ሌላኛውን ሲያልፍ አንደኛው ሌላውን በሚያልፍበት ጊዜ መሀሉ ላይ የሚፈጠረው አንግል ምን አይነት አንግል ከሆነ ዘጠና ዲግሪ ወይም ማዕዘናዊ አንግል ከሆነ እነዛ ሁለቱ መስመሮች ቀጤናክ ተቋራጭ መስመሮች ተብለው ይጠራሉ ማለት ነው። ማስታወሻ ሁለት ተቋራጭ ቀጥታ መስመሮች ሀና ለ በሚቋረጡበት ነጥብ ላይ አራት እኩል መጠን ያላቸውን አንግሎች ከመሰረቱ እያንዳንዱ አንግል ማዕዘናዊ አንግል ይባላል። ያው ሁለት መስመሮች በሚተላለፉበት ጊዜ አራት አንግሎች ናቸው የሚመሰረቱት። ለምሳሌ እንደዚህ ይሄኛው መስመር ይሄኛው መስመር እንደዚህ ሌላ መስመር እንደዚህ ቢያቋርጠው ስንት አንግል ነው የተፈጠረው? አራት ነው። እዚህ ጋር አንድ አንገል አለ። እዚህኛው ጋር ሁለተኛው አንገል አለ። እዚህ ሶስተኛው አንገል አለ። እዚህኛው ላይ አራተኛው አንገል እናገኛለን ማለት ነው። ሁለት ተቋራጭ መስመሮች ወይም ቀጢነክ ተቋራጭ መስመሮች በሚተላለፉበት ጊዜ ያው አራት አንግሎችን ይመሰረታሉ። እነዚህ አራቱም አንግሎች ምን አይነት ይሆናሉ? ቀጢነክ በሚሆንበት ጊዜ እኩል አራቱም እኩል መጠን ያላቸውን አንግሎች ይመሰርታሉ ማለት ነው። እና የአንግሎቹ መጠን ደግሞ ምን ያክል ነው? ማዕዘናዊ አንግል ናቸው። ማዕዘናዊ አንግል የሚባሉት ዘጠና ዲግሪ ነው ማለት ነው የሚለኩት። ስለዚህ ቀጤነት ተቋራጭ መስመሮች በምንልበት ጊዜ እነዚህ ሁለቱ መስመሮች በሚተላለፉበት ጊዜ ማዕዘናዊ አንግሎችን ይመሰርታሉ። ስንት? አራት። እኩል የሆነ እኩል መጠን ያላቸውን ማዕዘናዊ አንግሎች የሚመሰርቱ ከሆነ እነዚ ሁለቱ መስመሮች ቀጤነት ተቋራጭ መስመሮች ተብሎ ይጠራሉ። ማዕዘናዊ አንግል መሆኑን ለማረጋገጥ የጎን ሶስት ማሳያውን እንጠቀማለን እና ሁለት መስመሮች ሲተላለፉ ማዘናዊ አንግል መሆኑን ለማረጋገጥ ምን እንጠቀማለን? የጎነ ሶስት ማሳያ በመጠቀም ነው የምናረጋግጠው። የጎነ ሶስት ማሳያ ሁለት አጭር ጎኖች የጎነ ሶስት ማሳያ ሁለት አጭር ጎኖች መስመሮቹ ላይ የሚያርፉ ከሆነ ማዘናዊ አንግሉ ማዘናዊ አንግል ተመስርቷል ማለት ነው። ማለት ማዕዘናዊ አንግል በሁለት ቀጥታ መስመር ወይም ደግሞ በሁለት ቀጤነ ተቋራጭ መስመሮች በሚተላለፉበት ጊዜ ማዕዘናዊ አንግል ተመስርቷል ለማለት ምን ያስፈልገናል? የጎነ ሶስት ማሳያ ያስፈልገናል። ስለዚህ ይህን የጎነ ሶስት ማሳያ በመጠቀም እንዴት ነው የምናረጋግጠው? የጎነ ሶስት ማሳያ ጎነ ሶስት ማሳያ የጎነ ሶስት ማሳያ ሁለት አጭር ጎኖች አሉ። እነዛ ሁለቱ አጭር ጎኖች በነዛ በሁለቱ መስመሮች ላይ የሚያርፉ ከሆነ በሁለቱ መስመሮች ላይ የሚያርፉ ከሆነ የተፈጠረው አንግል ምን አይነት አንግል ይሆናል ማለት ነው? ማዕዘናዊ አንግል ይሆናል ማለት ነው። ለምሳሌ እዚህ ጋር አለን፣ እዚህ ጋር የጎነ ሶስት ማሳያ አለን እና እዚህ ጋር ቀጥታ መስመር፣ አግድም የሆነ ቀጥታ መስመር አለ። ያው ብዙ ጊዜ ማዕዘናዊ አንግል የሚመሰረተው እንዴት ነው? አግድም መስመርና አግድም መስመርና ቋሚ መስመር ይህንን አግድም መስመር አቋርጦ የሚያልፍ እንደዚህ አቋርጦ በሚያልፍ ቋሚ መስመር ነው ማለት ነው የሚመሰረተው። ስለዚህ እዚህ ጋር ስናይ እዚህ ጋር አግድም መስመር አለ አግድም መስመር አለ፣ ሁለተኛው ደግሞ ከላይ ቋሚ መስመር አለ ማለት ነው እና በሁለቱ መስመሮች መካከል እዚህ ጋር የተፈጠረው አንግል ዘጠና ዲግሪ መሆኑን ለማረጋገጥ ምን እንጠቀማለን? ጎነ ሶስት ማሳያ በመጠቀም እናሳያለን ማለት ነው። እዚህ ጋር የጎነ ሶስት ማሳያ አለ። ይሄኛው የሚታዩት የጎነ ሶስት ማሳያ ነው። ስለዚህ ይሄኛውን የጎነ ሶስት ማሳያ በመጠቀም እንዴት ነው የምናሳየው? ይሄኛው የጎነ ሶስት ማሳያ ሁለት አጭር ጎኖች ያ ማለት የትኛው ነው? ይሄኛው ጎንና እዚህ ጋር ያለው ቋሚ ጎንና እዚህ ጋር ያለው አብድም ጎኑ ማለት ነው። የጎነ ሶስት ማሳያ ሁለቱ አጭር ጎኖች እዚህ በእነዚህ በሁለቱ መስመሮች ላይ ሲሆኑ በነዚህ መስመሮች ላይ ሲያርፉ ቀጥታ ሲያርፉ የተፈጠረው አንግል ዘጠና ዲግሪ ይሆናል ማለት ነው። እዚህ ጋር እንደምናየው እንግዲህ የዚህ የጎነ ሶስቱ አግድም ጎን እዚህ ጋር ከታች ያለው አግድም ጎን እዚኛው በዚኛው መስመር ላይ ነው ያረፈው፣ በዚኛው አግዳሚ መስመር ላይ ነው ያለው ያረፈው። ቋሚውን መስመር ስታዩ ደግሞ ይሄኛው ቋሚ መስመር እንደገና እዚኛው መስመር ላይ ነው ማለት ነው ያረፈው፣ እዚህ ላይ መሆን ይችላል። ስለዚህ የጎነ ሶስቱ ሁለቱም አጭር ጎኖች በእነዛ በሁለቱ መስመሮች ዘጠና ዲግሪ ወይም ማዕዘናዊ አንግልን ሊፈጥሩ በሚችሉ ሁለቱ መስመሮች ላይ ሲያርፉ ወይም ደግሞ ካረፉ እነዚ ሁለቱ መስመሮች የመሰረቱት አንግል ዘጠና ዲግሪ ይሆናል ማለት ነው። ነገር ግን ለምሳሌ እንደዚህ ቢሆን እንደዚህ አግድም መስመር አግድም መስመር ቢኖረን አግድም መስመር ቢኖረን ሁለተኛው መስመር ደግሞ እንደዚህ አይነት መስመር ቢሆን እንደዚህ አይነት መስመር ቢሆን በእነዚህ በሁለቱም መስመሮች መካከል የተፈጠረው አንግል ዘጠና ዲግሪ ነው ወይ የሚለውን ለማረጋገጥ ምን እናደርጋለን? ይሄኛውን የጎነ ሶስት ማሳያ እንጠቀማለን። የጎነ ሶስት ማሳያውን እዚህ ጋር ያለውን አግድሙን እዚህ ጋር ያለችውን አግድሟን መስመር የቱ ጋር እናስቀምጣለን? እዚህ ላይ እናስቀምጠዋለን። እዚህ ላይ እናስቀምጠዋለን እዚህ ላይ ካስቀመጥን በኋላ እዚህ ጋር ስናስቀምጠው ያው አንድ ላይ ነው የምናመጣው። ይሄኛው ወደዚህ ስናመጣው አግድም መስመሩ እዚህ ጋር ይሆናል። ቋሚ መስመሩ ደግሞ እንዴ ነው የሚሆነው? እዚህ ጋር ቀጥ ብሎ እንደዚህ ነው ማለት ነው የሚሆነው። እዚህኛው መስመር ላይ አያርፍም። እዚህኛው መስመር ላይ አያርፍም። ስለዚህ ይሄኛው መስመር ላይ የማያርፍ ከሆነ ቋሚው፣ አጭሩ ይሄኛው ጎን በዚህኛው በቋሚ መስመሩ ላይ የማያርፍ ከሆነ ምን አይሆንም? እዚህ ጋር የተፈጠረው በሁለቱ መስመሮች መካከል የተፈጠረው አንግል ማዕዘናዊ አንግል አይሆንም ወይም ደግሞ ዘጠና ዲግሪ አይደለም ማለት ነው። ስለዚህ የጎነ ሶስት ማሳያውን በመጠቀም በዚህ መንገድ ነው የምናሳየው። ማለት የተመሰረተው አንግል ዘጠና ዲግሪ መሆኑን ለማሳየት ያው የጎነ ሶስት በመጠቀም ነው። የጎነ ሶስት ማሳያ ሁለት አጭር ጎኖች መስመሮቹ ላይ የሚያርፉ ከሆነ ማዕዘናዊ አንግል ተመስርቷል ማለት እንችላለን። ተግባር አምስት ነጥብ ሁለት ላይ ጥንድ ጥንድ በመሆን የሚከተሉትን ጥያቄዎች ስሩ ይላል። አንደኛ ላይ በክፍላችሁ ውስጥ የሚገኙ የተለያዩ ቁሶችን ተመልከቱና ማዕዘናዊ አንግል ቅርጽ ያላቸውን ዘርዝሩ። ሌላኛው ደግሞ እጃችሁን ክንድ በመጠቀም ማዕዘናዊ አንግል መስርቱ። ያው ይህኛውን በራሳችሁ መስራት ትችላላችሁ። ማዕዘናዊ አንግል መመስረት ወይም ደግሞ ማዕዘናዊ አንግልን ለመሳል ሁለት ቀጤነ ክታማር ተቋራጭ መስመሮች በሚቋረጡበት ነጥብ ላይ ማዕዘናዊ አንግል እንደሚመሰርቱ ተረድታችኋል። ሁለት ቀጤነክ ተቋራጮች በሚተላለፉበት ጊዜ ወይም ደግሞ በሚቋረጡበት ጊዜ ይህ የሚቋረጡበት ነጥቡ ላይ ልክ እንደዚህ አግድም መስመር ቢኖረን እንደዚህ አግድም መስመር ቢኖረን ሁለተኛው ደግሞ ቀጥታ መስመር ይሄኛውን አግድም መስመር እንደዚህ ቢያቋርጠው እዚህ ጋር ነጥብ አለ ሁለቱም የተገናኙበት እዚህ ጋር። ስለዚህ እዚህኛው ነጥብ ላይ ነው ማለት ነው አንግል የሚፈጠረው። በሚቋረጡበት ነጥብ ላይ አንግል ይፈጠራል። ማዕዘናዊ አንግል ይፈጠራል። ዘጠና ዲግሪ ሆነ ማለት ነው። እና ስለዚህ ነገር ተረድታችኋል። ለአንድ መስመር ለአንድ መስመር ቋሚ መስመር እንዴት መመስረት እንደሚቻል እናያለን። በዚህ መሰረት የማዕዘናዊ አንግል አንግልን አመሰራራት ትማራላችሁ ይላል። ወይም ማዕዘናዊ አንግልን እንዴት መስራት እንደምትችሉ ነው በዚህኛው የምንማረው። መጀመሪያ ቀጥታ መስመር ሀን መሳል። ማዕዘናዊ አንግል ለመሳል መጀመሪያ ላይ እዚህ ጋር ባለው መሰረት ቀጥታ መስመር አግድም የሆነ ቀጥታ መስመር ትስላላቸው። እንደዚህ ይሄኛው መስመር ሃብለን ብንጠራው ቀጥታ አግድም መስመር እንስላለን፣ በምስሉ እንደተመለከተው። ቀጥሎ ከላይ የጎነ ሶስት ማሳያ አንዱን አድርጎን አንዱን አጭር ጎን ቀጥታ መስመር ሀ ላይ እንዲያልፍ ማድረግ። ስለዚህ አሁንም አግድም መስመር ከሳልም በኋላ የጎነ ሶስት ማሳያ በመጠቀም ነው አሁን ማዕዘናዊ አንግሉን የምንሰራው። እና ምን እናደርጋለን? የጎነ ሶስት ማሳያውን የጎነ ሶስት ማሳያውን አንዱን አጭር ጎን አንዱን አጭር ጎን ማለት እዚህ ጋር ልክ እዚህ ጋር እንደተቀመጠው ማለት ነው። ጎነ ሶስት ማለት እንደዚህ አይነት ምስል ቢሆን እንደዚህ አይነት ምስል ቢሆን ይሄኛው ምስል እዚህ ጋር ያለው ምስል፣ ምን እናደርጋለን? ይሄኛውን ጎን በአግድም መስመሩ ላይ እንዲያርፍ ወይም እንዲቀመጥ እናደርጋለን። ልክ እዚህ ጋር እንዳለው ማለት ነው። በመጨረሻ ሁለተኛውን አጭር ጎን ተጠቅሞ ውስን ቀጥታ መስመር መስራት እና ሁለተኛ ምን እናደርጋለን? ይሄው እዚህ ጋር ባለው መሰረት አንደኛውን አጭር ጎን መስመር ሀ ላይ ያስቀምጠናል። ከዛ በሁለተኛው ምንድን ነው የምናደረገው? ይሄኛውን የጎነት ውስጥ ማሳየውን ይሄኛውን መስመር በመጠቀም እችኛውን መስመር በመጠቀም ምን እናደርጋለን? ሌላ ውስን ቀጥታ መስመር እንሰላለን። ቀጥ ያለ መስመር፣ ይሄኛውን መስመር በመጠቀም ቀጥ ያለ መስመር እንሰላለን ማለት ነው፣ ልክ እንደ ማስመሪያ በመጠቀም ከላይ በምስሉ የተመለከቱትን ውስን ቀጥታ መስመሮች ለቀ ውስን ቀጥታ ውስን ቀጥታ መስመሮች በምንልበት ጊዜ ያው እዚህ ጋር በሁለቱም በኩል ገደብ ያለው በሚሆንበት ጊዜ ነው ማለት ነው። እንደዚህ ቀጥታ መስመር ስንል በሁለቱም በሁለቱም ጫፍ እየቀጠለ የሚሄድ ከሆነ ነው ልክ እንደዚህ አይነት ማለት ነው። እንደዚህ አይነት እዚህ ጋር አሁን ቀጥታ መስመር ሀ ሲባል ምን አይነት መስመር ነው የተሳለው? እዚህ ጋር እንደምታዩት በሁለቱም ጫፍ ላይ የሚቀጥል እንደሆነ ያሳያል። ውስን ቀጥታ መስመር በሚባልበት ጊዜ ግን በሁለቱም ጎን በሁለቱም ጫፍ ላይ ገደብ አለው ማለት ነው። መቀጠል አይችልም፣ ከዚህ በላይ መሄድ አይችልም። ግን ይሄኛው ቀጥታ መስመር እንደዚህ በሚሰጠን ጊዜ ይቀጥላል ስንል ምን ማለት ነው? ይሄኛው መስመር እየጨመረ መሄድ ይችላል። ልክ እንደዚህ ትልቅ መሆን ይችላል ማለት ነው። እንደዚህ መጨመር ይችላል። ግን ይሄኛው ውስን መስመር በሁለቱም ሳይድ የተገደበ ነው። ከዚህ በላይ መቀጠል አይችልም። እናም እዚህ ጋር ጎነ ሦስት ማሳያውን በመጠቀም ውስን ቀጥታ መስመር ስለናል። እዚህ ጋር የተመሰረቱት ውስን ቀጥታ መስመሮች አሁን ለቀ ማየት እንችላለን። መቀ አለን አለን ሰቀ አለን ሸቀ እናገኛለን ማለት ነው። እና እዚህ ጋር ያሉት ውስን ቀጥታ መስመሮች ለቀ መቀ፣ ሰቀ እና ሸቀ ለቀጥታ መስመር ሀ ቋሚ ናቸው ማለት ነው። ለዚኛው ቀጥታ መስመር ሀ ለተባለው እዚህ ጋር ወይም ደግሞ ለአግድም መስመሩ ምንድን ናቸው እነዚህ መስመሮች? ውስን መስመሮቹ ቋሚ መስመሮች ናቸው። የተመሰረቱትም አንግሎች ምንድን ናቸው? ማዕዘናዊ አንግሎች ናቸው። ምክንያቱም ጎነት ሶስት ማሳያውን በመጠቀም ነው የሳል ነው። የጎነት ሶስት ማሳያውን አንደኛውን አጭር ጎን እዚኛው አግዳሚው መስመሩ ላይ እናደርጋለን። ከዛ ቀጥታ መስመር ለመሳል ደግሞ ሁለተኛውን የጎነ ሶስት ማሳያውን አጭርጎን ልክ እንደ ማስመሪያ በመጠቀም ነው የሳልነው። ስለዚህ አንደኛው ቋሚ ከሆነ ሌላኛው ደግሞ አግድም ከሆነ በማዕከላቸው ላይ ማዕዘናዊ አንግል ወይም ዘጠና ድግሪ ይመሰረታል ማለት ነው። መልመጃ አምስት ሀላ ያለውን ጥያቄ ያው በራሳችሁ ሞክሩት። ምንድ ነው የሚለው ማስመሪያ የመጽሐፍ ጠርዝ ወይም ጎነ ሶስት ማሳያ ተጠቅማችሁ በአንድ ቀጥታ መስመር ላይ አራት ማዕዘናዊ አንግሎችን ሳሉ ይላል። ያው በአንድ ቀጥታ መስመር ማለት ለምሳሌ ማስመሪያ በመጠቀም ቀጥ ያለ መስመር እንደዚህ አግድም ቀጥ ያለ መስመር ትስላላችሁ። ከዛ አሁንም ማስመሪያ ወይም የመጽሐፍ ጠርዝ ራሱ መጠቀም እንችላለን። ወይም ጎነ ሶስት ካለን የጎነ ሶስት ማሳያ ካለን ይሄኛውን በመጠቀም መሳል እንችላለን። ውስን ቀጥታ መስመር ከሳልን በኋላ ማስመሪያ በመጠቀም ቋሚ የሆኑ መስመሮችን እንስላለን ልክ እንደዚህ በመለካት ነው የምንሰራው። ያው ዘጠና ዲግሪ እንዲፈጥሩልን ማለት ነው። በመለካት ልክ እንደዚህ ውስን ቀጥታ መስመሮችን እንሰራለን እና በዚህ ጊዜ በእነዚህ በሁለቱ መስመሮች፣ በዚህኛውና ለምሳሌ እዚህ ጋር ባለው መስመር እና እዚህ ጋር ባለው መስመር ሁለቱ መስመሮች ሲገናኙ እዚህ ጋር በተገናኙበት ነጥብ ላይ ዘጠና ዲግሪን ይፈጥራሉ። ይሄኛውም ይሄኛው መስመር እና ይሄኛው መስመር ሁለቱም በተገናኙበት ቦታ ዘጠና ዲግሪ ይፈጥራሉ። ይሄኛው እና ይሄኛው አሁንም ዘጠና ዲግሪ ይፈጥራሉ ማለት ነው። እና ያው ማስመሪያ በመጠቀም በራሳችሁ ሞክሩት።